በሁለት ዓመት አንድ ባች ይቀበላል። አሁን ባለው ሁኔታ ለምሳሌ ቀደም ሲል የነ መዲና የነ መዲና ጀማሌን የነ አብስራ ተስፋዬን ባች ካየኸው እሱ ወጥቶ ከሁለት ዓመት በኋላ እነ አረጋሽ ካልሳ፣ እነ መሳይ ተመስገን ነሳይ፣ እነ ፎዚያ ያሉበት ባች ደግሞ ወጥቷል። እሱ ከወጣ ከሁለት ዓመት በኋላ ደግሞ እነ ንግስት እነ ንግስት በቀለ እነ ምስራች ያሉበት ሌላ ማች ደግሞ ወጥቷል። ስለዚህ አሁን ከነሱ በኋላ ደግሞ የሚቀጥለው ዓመት ግራጅዌት የሚያደረግ ሌላ አሁን ሱፐር ሊግ ላይ የተወዳደረ ያለ ቲም አለ በየሁለት ዓመቱ ስለሚገባ ቢያንስ አዳዲስ ፊቶች፣ አዳዲስ አቅሞች ለሀገሪቱ የሴት እግር ኳስ እየተበረከተ ይሄዳል ማለት ነው። በቂ ነው አይደለም የሚለውን ለመናገር ምናልባት ዳታዎች ምናምን ዲፕ ማየት ይኖርብናል። ግን ኤሊት ስፖርተኛን በተመለከተ ተቋሙ ከተሰጡት ሚሽኖች አንዱ በሀገር አቀፍና በአለም አቀፍ ደረጃ ብቁና ተወዳዳሪ ስፖርተኞች ማፍራት ነው። ስለዚህ አሁን በሀገር አቀፍ ደረጃ ኖርማሊ ሀገር ሀገር ወክለው በሀጉር አቀፍ ውድድሮች አንዳንዶቹም ዓለም አቀፍ ውድድሮች፣ ዓለም አቀፍ ማለት አህጉርን ወክለ በዓለም ደረጃ ለመወዳደር የሚያስችል ውድድር ላይ የተሳተፉ ነው። ግን እንደ አንድ ብቸኛ ናሽናል አካዳሚ ይሄ በቂ ነው ማለት አይደለም። ምናልባት መንገዱን ትራኩን ያሳይ ይሆናል እንጂ በአውሮፓ ደረጃ ሄደው መጫወት የሚችሉ ስፖርተኞች ማፍራት ነው የኛ አልቲሜት ጎል ማለት ነው። 2006 ነው ይሄ ተቋም ስልጠና የጀመረው። ከዛ ጊዜ ጀምሮ በተለይ እንዳልከው በተለይም በሴቶች እግር ኳስ ግሩም የሚባል አስተዋጽኦ ነው እያበረከተ ያለው። ከአንደር 17 ጀምሮ በየእድሜ ካታጎሪው ሰርቭ እያደረጉ አሁን ኦልሞስት ዋናው ብሔራዊ ቡድን ላይ ደርሰዋል። እድሜያቸውን ስታሰላው 2006 14፣ 15፣ 16 ዓመት የነበራቸው ልጆች አሁን ከሰባት ስምንት አመት በኋላ ዋናው ብሔራዊ ቡድን ተቀላቅሏል። ከዛ ውጭ ከ20 አመት በታችና ከ17 አመት በታች ደግሞ በርከት ባለ ቁጥር አገልግሎት እየሰጡ ነው። ስለዚህ ይህንን አገልግሎት ካሰላሃው እውነትም ከፍተኛ አስተዋጽኦ ነው ማለት ነው። በቀጣይ እንግዲህ እስካሁን ያሉትን ስራዎች መገምገም እና ጥሩ ውጤት ያመጣንባቸውን ሁኔታዎች ማስቀጠል፣ ከዚህ በላይ እንዳንሄድ አድርገውናል ብለን የምናስባቸውን ነገሮች ደግሞ ማስቀረት፣ ማሻሻል፣ ማስተካከል ነው። ያ ትሬንድ አለው። ሁልጊዜም ስልጠናዎች ይጻፋሉ፣ ይመዘገባሉ፣ ይለካሉ። ከዛ ውስጥ ምርጥ የሚባሉት ነገሮች ከአመት አመት እያሻሻለን ለመሄድ እየሞከርን ነው። ስለዚህ ይሄ ፕሮሰስ የሆነ ጊዜ ሄደ የምንፈልገው ቦታ ያደርሰናል የሚል እምነት አለን ማለት ነው።